እንግዲህ ከሺሽ ያዝልቅልሽ እኔ ማቀው 12 ሐዋርያት ኢየሱስ 12 ሐዋርያቶችን ነው የመረጠው። አይተሽ ከሆነ ማለት ነው 12 ሐዋርያት የሚባሉ ናቸው የተመረጡት። ከዛ ውጭ ሐዋርያ አለ ብዬ አላምንም። ራሱ ማለት ነው አላህ በቁርአን ውስጥም ሐዋርያት ብሎ የኢየሱስ የአይልማኞችና የጆሮማኞች የነበሩትን ነው አላህ በቁርአን ውስጥ በሱረቱ አለ ኢምራን 3:52 እና በሱረቱ ማይዳ ላይም በተመሳሳይ የሚናገረው በሱረቱ ሳፍ ምዕራፍ 6:14 ላይ የተለያየ ቦታ ላይ እንትን የሚለው ማለት ነው። ኢየሱስ በአዲስ ኪዳን ላይ ስትመላያቸው የመረጣቸው ሰዎች የነበሩ አስራ ሁለት ሐዋርያት ናቸው የነበሩ ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ እነዚህን አስራ ሁለቱን ኢየሱስ ላካቸው አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትሂዱ አላቸው። ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ አላቸው። ሂዱ ለሚለው የግዕዙ ቃል ሑሩ ነው የሚለው ሐዋርያ ያጅ ማለት ነው ሐዋርያ ማለት ራሱ የግዕዙ ቃል ማለት ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይም ከእስራኤል ቤት ለጠፎት በጀበቀር ለሌላ አልተላኩምና አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ አብ እኔ እንደላከኝ እኔ እልካቸዋለሁ አለ። አብ የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም የላካቸው ለአስራ ሁለቱ ቤተ እስራኤል ነው። ለዛ ነው ሉቃስ ወንጌል ምዕራፍ 9 ቁጥር 6 ላይ ወጥተውም ወንጌል እየሰበኩና በስፍራ ሁሉ እየፈወሱ በየመንደሩ ያልፉ ነበር። ወንጌል አንድ ወንጌል ሳይቀላቀል ያዙልኝ። ይህንን ወንጌል አንድ ወንጌል ነበረ። የሉቃስ ወንጌል 4፥18 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ወንጌል አንድ ወንጌል የነበረ ወንጌል የነበረ አስራ ሁለቱ ሐዋርያት የተላኩት ለአስራ ሁለቱ ቤተ እስራኤል ነው። ያዕቆብ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? ያዕቆብ ለተበተኑት ለአስራ ሁለቱ ወገኖች ሰላም ለእናንተ ይሁን አለ ይላል። ለአስራ ሁለቱ ወገኖች ማቴዎስ አስራ ዘጠኝ ሀያ ስምንት ላይ እናንተ በአስራ ሁለቱ የእስራኤል ዙፋን ላይ ስትፈርዱ በአስራ ሁለት ዙፋን ላይ ትቀመጣላችሁ ብሎ ነበር ያለ ነበር። ታዲያ ጳውሎስ ምንድን ሆኖ ጥያቄው ጳውሎስ የሚገርመው ነገር ጳውሎስ የተገለጠለት ኢየሱስ ስሙ ሳውል ነበረ የተባለው የጠሴት ሰው ነው። ከአህዛብ ነበር የነበረው። ሐዋርያ ስራ 22 27 27 ላይ የሻለቃውም ቀርበው አንተ ሮማዊ ነህ ሲለው አዎ አለ። ሮማዊ ነው። ተመልከች፣ ሮሜ 9 24 ላይም እንደዛ ነው የሚናገረው። ምን አለ? እኛን ከአህዛብ የጠራን እኛን እና ለአህዛብ ነው። አህዛብ የነበረ ነው። በስምንተኛ ቀን ተገርዞ የቢኒያም ወገን የሆነው ወደ ይሁድነት የገባ ነው እንጂ ምንጩ እሱ አህዛብ ነው። እሱ እራሱ ማለት ነው። ከዛ በኋላ ሐዋርያ ስራ ምራፍ 22 ቁጥር አንድ ላይ ሂድ አለኝ አለ። ምን አለ እኔ ወደ አህዛብ ወደ ሩቅ ልክሀለሁ ብሎ አለኝ አለ። ማን ያለው እንመጣበታለን። ከዛ ስሙ ተቀየረ። ማን እንደተባለ ታውቂያለሽ? ጳውሎስ ተባለ። ጳውሎስ ማለት ታናሽ ማለት ነው። ኢየሱስ ምን አለ ስለሱ ሲናገር ማቴዎስ 5:19 ላይ ከሕግ የሚሽር ተሽሯል ብሎ የሚያስተምር በመንግስተ ሰማያት ከሁሉም ታናሽ ይባላል። ታናሽ ይባላል። ተሽሯል። ሕግ ተሽሯል። የሙሴ ሕግ ተሽሯል ብሎ የሚያስተምር በመንግስተ ሰማያት ታናሽ ይባላል አለ። ጳውሎስ ማለት ትርጉሙ ጠይቂና፣ ጳውሎስ ማለት ምን ማለት ነው ብለ ጠይቂያቸው፣ ታናሽ ማለት ነው ይሉሻል። ገላትያ ምዕራፍ 2 ቁጥር ስምንት ላይ ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት እኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል አላ። ላልተገረዙት ነው የተላኩት አለ። መሲህ ይመጣል ብለ የሚጠብቁት አይሁዲያን እንጂ አሕዛብ አይደሉም። ከዛ ገላትያ ምዕራፍ 2 ቁጥር ሰባት ላይ ለተገረዙት የሆነ ወንጌል ጴጥሮስ ሰበከ፣ እኔ ደግሞ ላልተገረዙት የሆነ ወንጌል ተሰጠኛል። ሁለት አይነት ወንጌል ነው ያለው። ኢየሱስ ለሐዋርያቶች የሰጣቸው ወንጌል ለተገረዙት የሆነ ወንጌል የሙሴን ሕግ የሚጠብቅ ወንጌል፣ ጳውሎስ የሰበከ ወንጌል ደግሞ ላልተገረዙት የሆነ ወንጌል አለ። ለዛ ነው ገላትያ አንድ ስምንት ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆናል። የነ ጴጥሮስ ወንጌል የተገረዘ የሚሰበኩበት ወንጌል ብቻ ነው። ለዛ ነው ገላትያ 2:2 ላይ ሲወርባቸው ዋኖቹ መስለው የሚታዩ ለብቻቸው አስተዋውቋቸዋል። ቁጥር ስድስት ላይ አለቆች የመሰሉ በፊት ማን እንደነበሩ ግድ አይለኝም ማለት ይህ ሲወርፋቸው ነበር። ጴጥሮስ ዮሐንስና ያዕቆብን ማለት ነው። ከዛ ምን ይላል? ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት አለ። አማድ መስለው የሚታዩ ያዕቆብ ኬፋና ዮሐንስ እኛን ወደ አሕዛብ እነሱ ወደ ተገረዙ ሄዱ ዘንድ ለሊና ለበርናባስ ቀኝ እጃቸውን ሰጠዋል። አምድ መሰረት የሆኑ ለዛ ነው ሁለተኛ ቆሮንቶስ 11:4 ላይ ሲናገር ሐዋርያቶችን ሲወርፋቸው ተመልከቺ። ነውር አይደለም እንዴ? የሚመጣው ያልሰበክ ነው ሌላ ኢየሱስ ቢሰበክ አለ። ወይ ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ብታገኙ መልካም ታገሳላችሁ አለ። ከነዚህ ከዋኖቹ አለ አይሽ የሚሰብኩት ጴጥሮስ ዮሐንስና ያዕቆብን ከነዚህ ከዋኖቹ ሐዋርያት በአንድ ስም እንኳን አንድ እንደጎደል አልቆጠርኩም አለ። እነሱ የሚሰብኩት ወንጌል ሌላ ወንጌል ነው አለ። ሌላ መንፈስ ነው አለ። ሌላ እኛስ አለ የተሰቀለውን ክርስቶስን ምን ላለን አለ እንሰብካለን አለ። እኛስ እኛስ አለ ለምን ክፍፍል መጣ? እነኛ ቆርንጦስ አንድ አስራ አንድ ላይ እኔ ጴጥሮስ ነኝ የኬፋ ነኝ ትላላቸው ጳውሎስ ነኝ ትላላችኋል ስለዚህ ምንድነው አለ ክፍፍል በመካከል ነበር አለ። እኛስ አለ የተሰቀለውን ክርስቶስን እንሰብካለን አለ። እነማን ናቸው ያልተሰቀለውን ክርስቶስ እንሰብኩ የነበሩት ሲባል ኢቦናውያን እዛ ጋር ብላ ያላቸው በብራይስ ኢቦናውያን ነው የሚለው ገላትያ አራት የተጻፈው ለኢቦናውያን ለሚባሉ ናቸው፣ ለኢየሱስ ክርስቶስ ተከታዮች የያቆብ ተማሪዎች የነበሩ ናቸው። ያቆብ ጋር የነበሩት ማለት ነው። ስለዚህ ምንድነው ችግሩ ሲባል ችግር አለ ብለን ምን ነው ችግሩ ምንድነው? ኢየሱስ ሐዋርያ ሳይሆኑ ሐዋርያን ለሚሉ ሐሰተኛ በኤፌሶን ያሉ ሰዎች ብሎ ስም ሳይጠቀስ ኢየሱስን ወረፈው ማለት ነው። ታስታውሻለሽ ራእዮሐንስ ላይ ራ ዮሐንስ ምዕራፍ 2 ላይ ምን አለ? ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር አሰተኛ ሆነው አግኝታቸዋልና፣ እነማን ናቸው ሐዋርያንን ያሉት? ከጳውሎስ ውጪ ሐዋርያንን ያለ አለ በኤፌሶን ብለህ ስንን የለም፣ እራሱ የለም፣ እንደዛ የለም። ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር አሰተኛ ሆነው አግኝታቸዋልና ይላል። ስለዚህ አስራ ሁለት ሐዋርያት ናቸው ያሉት። የከተማይቱ መሰረት አስራ ሁለት ናቸው ይላል ራ ዮሐንስ ምዕራፍ 21 ላይ ቁጥር 17 ላይ ለከተማይቱ መሰረት ስንት መሰረት ነበር ይላል? 12 መሰረት ነበር ይላል። ጳውሎስስ ሲባል 13ኛ ነው ፊት እንደመጣ ይታወቃል። ፊት ነው የመጣው። ሲባል ከሴጣን መልእክት ይቀበል ነበር። ታውቂያለሽ? ይሄንን የሴጣን መልእክት ነው መቶ ሁለተኛ ቆሮንቶስ ምዕራፍ ቆይ ግን ታዲያ አሁን ጳውሎስ አስተኛ ነው እየልከኝ ነው ነው አይደለ? መልእክት ይቀበል ነበር ነው ያልኩት። ሴጣን ራሱ የብርሃን መልአክ የሚመስል ራሱን። ስለዚህ የብርሃን መልአክ መስሎ የመጣው ማነው? እኔ ኢየሱስ ነኝ የምታሳደኝ ብሎ ያለው ማነው? በብርሃን መስሎ የመጣው ማነው? ከናዝሬቱ ኢየሱስ በተለየ መልኩ ይሰጣው ከአስራ ሁለቱ ሐዋርያት በተለየ መልኩ የመጣው ይሄ ማን ነው? ምን አለ? ገላትያ አንድ አስራ አንድ ላይ ወንድሞች በእኔ የተሰበከለው እንግዲህ እንደሰው አይደለም አለ። ኢየሱስ ገልጦልኛል አለ ከሰው አልተቀበልኩም እያለ ይናገራል። ከሰው ካልተቀበለ ከማን የተቀበለው ራሱ ስንል ሁለተኛ ቆርንቶስ አስራ ሁለት ሰባት ላይ ታገኘዋለሽ። ስለዚህ በመገለጥ ታላቅነት እንዳልተበኝ የስጋዬ ሞቃ እርሱም የሚጎስበኝ የሰይጣን መልእክተኛ ተሰጠኝ አለ። ማን የሰጠው የሰይጣን መልእክተኛ? ማን የሰጠው ማን የሰጠው የሰይጣን መልእክተኛ ማሂ ሰጣውሽ አንሊውሽ ያስከፈተው ወይ ፈጣሪ ነው። ሁለተኛ ቆሮንቶስ ምዕራፍ አሥራ ሁለት ቁጥር ሰባት ላይ ስለዚህ አለ በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልዕክተኛ ተሰጠኝ አለ። ሰጪው ማነው? ሰጩ ማን ነው? ሲጣ አምላክ እስጋውን የሚጎስምበት ነው። ይሄ የሚጎስምበት ነው። መልዕክተኛ ይላል። የማ የማ መልዕክተኛ ነው የሚለው ይላል። ግን የሚጎስምበት እኮ ነው ያለው አዎ እኮ ገባኝ። ስለዚህ መልዕክተኛው የሴጣን ከሆነ ላኪ ማን ነው? ላኪ ማን ነው? ሸይጣኑ ነው። ስራው ይፍረስ በኢየሱስ እሺ። መልዕክተኛው ምንድነው? መልዕክተኛው ምንድነው? መልዕክተኛው ደግሞ የሚያደርስ ማለት ነው። ወደ ጳውሎስ እኮ ማን ነው የሴጣን ወደ ጳውሎስ ያደረሰው? የሴጣን መልዕክተኛ ማን ነው? መላከ ሴጣን ነው የሚለው የሴጣን መልአክ ነው የሚለው መልአክ ነው የሚለው። መልአክ ነው፣ የሰይጣን መልአክ አለ፣ የሚላክ አለና ይዞት የመጣው መልዕክት ከሰይጣን፣ ይዞት የመጣው መልዕክት ምንድነው? ለጳውሎስ መልእክተኛ ከነበረ ማላውቅም ምን ዓይነት መልዕክት እንደ እንደሰጠ ሥጋውን የሚጎሰምበት እንዳይታፈኝ እኮ ግን ይዞት ይዞት የመጣው መልዕክት ምንድነው? እራሱ ማለት ነው። ኦኬ ጥሩ። እንደዛ ካሰብሽ፣ እሺ ጥሩ እሺ ጳውሎስ የሚያስተምረው የነበረው በአጠቃላይ ትምህርቶቹ ማለት ነው። እና ሁለተኛ ቆሮንቶስ 11 ላይ ግባስ ይውጣ። እንደው እኮ ግራ ገባን። እንደዚህ ግራ እያጋባችን ነው ላይ ሁለተኛ ቆሮንቶ 11:17 ላይ እንደዚሁ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኛ አልናገርም ማለት። ስለዚህ ጳውሎስ የሚናገረው ንግግር ትቀበያለሽ? በሞኝነት የሚናገረው የምናገረው በሞኝነት እንጂ ጌታ አዘዘኛ አይደለም ይላል። ሰራሂ ፍራስኒ በሞኝነት በሰይጣን መልእክተኝነት የሚለውን አልቀበልም ግን የእሱን ንጹህ መልእክቶችን አባልኩኝ የተመረሁበትም ነው የምወደው፣ አይደለም እኔ አለኝ እኔ በሞኝነት እንጂ የምናገረው ጌታ አዞኝ አይደለም ማለት። እሺ አንደኛ ቆሮንቶስ ሰባት አስራ ሁለት ላይ አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር 12 ላይ አየሽው? እዚህ ላይ ሌሎችን እኔ ላለው ጌታ ግን አይደለም ማለ፣ ጌታ ሳይሆን እኔ ምለው፣ እኔ ምን ምለው፣ እኔ ምን ራሴ የምናገረው እያለ ይናገራል። ሌላ አይደለም፣ እኔ ላለው ጌታ አይደለም ካለም ማለት ነው። ጌታ አይደለም እኔ ነው የምለው። ፈጣሪ ትዕግስትን ስጠኝ ብቻ ፈጣሪ ትዕግስትን ስጠኝ ብላችሁ ብላችሁ ደግሞ ተጳውሎስ ልታለያዩኝ ነው። እግዚአብሔር ይገስጻችሁ። መልካም ጊዜ በቀኝ ቀለል ያለ ጥያቄ ልንገርሽማ፣ ቀለል ያለ ልንገር ልንገርሽማ፣ እንዲ ገባሽ ጳውሎስ መልእክታትን ሲናገር በመንፈስ ቅዱስ ተሞልቶ ነው የተናገረው ታዲያ ነው እንጂ። በመንፈስ ቅዱስ ተመርቶ ባይሆን እሱ እያሳድድ ሄዶ እንዴት ነው? መንፈስ ቅዱስ ጥንት የነበረውን ነገር ሲናገር ከኦሪጂናሉ ነው የሚያመጣ ወይስ ከቅጂ ነው? ከኮፒ ያመጣል? ለምሳሌ መንፈስ ቅዱስ ይኮርጃል፣ ለምሳሌ መንፈስ ቅዱስ ይኮርጃል ብለው ይሳምኛል። እሺ መንፈስ ቅዱስ በሁሉም በሁሉም ሊናገር ይችላል፣ በፈለገው ሰዓት ሊናገር ይችላል። የሚቀዳ የሚቀዳዳ ነገር አይደለም። እሺ ዕብራውያን ምዕራፍ አስር ቁጥር አምስት ላይ መስዋዕትና መባን አልወደድክም፣ ስጋም ግን አዘጋጅልኝ ይላል። ይሄ የግሪኩ ላይ ነው ያለው። ዕብራይስጡ ግን ኦሪጂናሉ መስዋዕትና መባን አልወደድክም፣ ጆሮዬን ከፈትክልኝ ነው የሚለው። አሁን ምንድን ነው ችግሩ ስትይ መንፈስ ቅዱስ ከሆነ መንፈስ ቅዱስ ከዕብራይስጡ እንዴት ሳይኮርጅ ከትርጉም ስራ ላይ ሄዶ ይኮርጃል? መንፈስ ቅዱስ ከሆነ የሚያናገረው መንፈስ ቅዱስ እንዴት ነው ይሰራል እኮ ሰዎች የጻፉትን እንዴት ያመጣል መንፈስ ቅዱስ? መንፈስ ቅዱስ መጀመሪያ ኦሪጂናሉ በምን እንደተጻፈ ያቀም የተሳሳተ የትርጉም ስራ እንዴት ይኮርጃል መንፈስ ቅዱስ እኮ? እንዴት የተሳሳተ እንትን እንዴት ይጠቅሳል? መንፈስ ቅዱስ እኮ በስተት ነው እኮ። ተርጓሚዎቹ ከብራይስ ወደ ግሪክ ሲተረጉሙ ተሳሳቱ። እነሱ የተሳሳቱን ስህተት መንፈስ ቅዱስ እንዴት ሊኮርጅ ይችላል መንፈስ ቅዱስ ከሆነ ግን አይኮርጅማ። ምክንያቱም ያለውን ነገር መንፈስ ሰዎቹ ናቸው። መንፈስ ቅዱስ ይሳሳታል። መንፈስ ቅዱስ ተኮርጆ የተሳሳተውን መጽሐፍ እንዴት ለጳውሎስ ነገረው? መንፈስ ቅዱስ ከሆነ የሚነግረው እና ጳውሎስ ራሱ በራሱ ነው እንትን ያለው። ሲጀመር ብራውያንን ጳውሎስ እንደጻፈው ምን ማረጋገጫ አለ? ችግር የለውም እሱ ይበል የሚያስብል ነው። በቃ ጳውሎስ ለዛሬ ጳውሎስ አልጻፈውም እንትን ምንድነው ዕብራውያንን እንዳልጻፈው ቤተክርስቲያን ይላል ይታመናል፣ እንጂ እርግጠኛ አይደሉም። ችግር የለውም ይበል የሚያስብል ነው። በቃ እንደዚህ እንትን ካላችሁ ችግር የለውም። እስኪ ሁሉ በርሱ ሪኩዌስት ላክ፣ ሪኩዌስት ላክ ላስገባ። አንቺ አጠይ የመጣውን ጥያቄ ሊመልስልሽ ነው ለመልስ ና፣ ተባብረን ይህን ነገር ማስተካከል አለብን። እባክህን አገባው ማስተካከል አለብን። በተለይ በተለይ በጳውሎስ ዙሪያ ማስተካከል አለብን። በእውነት ኧረ፣ በስመ አብ ከባድ ነው። አንተ ግን ማለት ነው ብዙ ጊዜ ስለ ኢየሱስ ክርስቶስ ስቅለት ሰውነት ስትናገር የሐዋርያት ስራ ምዕራፍ 10 ቁጥር 38 ላይ ስትናገር ሰምቼሃለሁ እና በጣም የሚገርመኝ ነገር ነው። የናዝሪቱን ኢየሱስን በእንጨት ላይ ሰቅላችሁ የገደላችሁት የሚለው ማለት ነው። ሰው የሚለውን ስትወስድ ሰቅላችሁ ገደላችሁ የሚለውን ስለምን እንዴት አታየው? ያቺን ፖይንት ለምን አትቀበላትም? ለምንድነው ሰቀላችሁ ገደላችሁ የሚለውን ሳትቀበል ሰው የምትለውን ብቻ የምትመርጣት? አታፋጭኛ፣ እንደዚህ ሰው ፊት እንደዚህ ታታፋጭኛለህ። ጳውሎስ ከሐሰተኛ ነቢይ መጽሐፍ ላይ ሲጠቅስ የሐሰተኛ መጽሐፉን ሙሉን ሳይቀበል እንዴት እሱም ብቻ ለይቶ ጠቀሰ? ጳውሎስ ጢቶ አንድ 12 ላይ ተጽፏል የገዛ ራሳቸው ነቢይ የሆነው እነርሱ አንዱ የቀርዴ ሰዎች ዘወትር ውሸተኞችና ና ሰራተኞችና በላተኞችና ሰራፈቶች ናቸው ብሎ ብሏል ብሎ ከአሰተኛ ነቢይ ጠቅሶ ተናገረ። የአሰተኛ ነቢ መጽሐፍን ሙሉን ሳይጠቀስ ለምን ይችን ብቻ የጠቀሰ ጳውሎስ ላይ መብት ካለው ምንድነው? ገባሽ መፈልገውን ነገር እጠቅሳለሁ። ጳውሎስም ጠቅሷል። እስቲ አውቃላችሁ። በትልቁ አድርገው፣ በትልቁ አርጉት። ቲቶ ምዕራፍን ፍጥራሽው ላይ ይኸው።